የጠፋች ምን ሆና ነው የፍቅር ሳቅ ናፈቀን እያን ብዙ ስንጨነቅና ስንጨነቅ የነበርን እንግዲህ ዛሬ ፍቅር መታልናለች ማለት ነው ለዚያውም በትልቅ ሰርፕራይዝ ደስ በሚል ሰርፕራይዝ ሳቋ ተመልሶ የፈንዲሻ ፋሚሊዎች እንኳን ደስ ያላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰብ እንደምን አላችሁ? ዳናችሁ? አይ ሰላም ሰላም። ክርስቲያን ከጀ። እንግዲህ ዛሬ በአዲስ ቪዲዮ መጥቻል ማለት ነው። ፍቅርዬ በትልቅ ነገር ሰርፕራይዝ ተደርጋለች። ለአንቺ ይገባሻል፣ የሚገባሽ ነገር ይሄ ነው ብሎ እንግዲህ ሰርፕራይዝ አድርጓታል ማለት ነው። መኪና ሰርፕራይዝ ተደርጋለች። እስኪ ማነው ፍቅሬዬን የሚወድ ፍቅሬዬን ይገባታል የስጦታ የምትሉ እስኪ ልያቸው ማለት ነው። በእውነት ይገባታል ይገባታል ነው ምላቸው እኔ ለፍቅር ብዙ ነገር መኝላታለኝ። ይገባታል። ፉፉ እንግዲህ እየተናደደ ነበረ። ባይለያዩ ደስ ይለኛል። በነገራችን ላይ ያኔ ግን እንግዲህ ደግሞ ቡሩኬ ደግሞ እንግዲህ ሰብራይዝ አድርጓታል። ደስ የሚል ሰብራይዝ ነበረ ማለት ነው። በጥፊ ስትመጣት ደግሞ ፈትያን እንግዲህ ፈቲ ደግሞ እንግዲህ ጥፊ ቀምሳለች ማለት ነው። ፈቲ ታይ አርፈሽ ተቀመጪ። ፍቅር በደግነቷ ልክ ከተነሳባት ደግሞ ነብር ናት። አትነካኪያት፣ እላፊም ቃላት አትናገሪ እያልኩኝ በል አልሰማ ብለሻል ማለት ነው። ፈቲ እንደዚህ ስታቀምስሽ ልክ ትገቢያለች ማለት ነው። እንዴት አጋጨቻት፣ አጮለቻት እንጂ። እስኪ ማንም በፍቅር ሰርፕራይዝ እንግዲህ ፍቅር ሰርፕራይዝ ስትደረግ ደስ ያለው ማለት ነው። በመኪና ወንድ ልጅ ቆረጠ ነው፣ አንተም ታምጣለህ ብሎ እኮ ግፍትር አድርጎት ጋቢና መቀመጥ ትፈልጋለሁ እያለ ሲያቸውፍበት አያቸው አይደለም ደስ ይላል፣ በእውነት እኔ ደስ ይለኛል ማለት ነው። ፍቅር ይገባሻል፣ የኛ ሳቂታዋ፣ ፈንዲሻዋ። የፈንዲሻ ፋሚሊዎች የፈንዲሻ ፋሚሊዎች እስኪልያችሁ ማለት ነው። ሸር ሰብስክራይብ አድርጎ የፈንዲሻ ፋሚሊዎች እንኳን ደስ ያላችሁ። ፍቅር እንግዲህ ዛሬ ስቅ መታለች ማለት ነው። ሳቋንና የጠፋች እያን ስንጨነቅ እንደነበረ እንግዲህ ዛሬ ደግሞ መጥታለች አለሁላችሁ። ያውም በትልቅ ሰርፕራይዝ ብላ መጣለች ማለት ነው። በትልቅ ሰርፕራይዝ ፈንድሻ የት ናት እያልን ስንጨነቅ፣ ኧረ ፈንድሻ ተይ ከነዛ ሰዎች ራቄ እያልም ነበረ። አልሐምዱሊላ ርቃለች። እንግዲህ በትልቅ ሰርፕራይዝ ማታ ደስ አሰኝታናለች ማለት ነው። እንግዲህ እንደዚህ ደግሞ አንዳንድ ላፊ የሚናገሩ ቃላት ላፊ የሚናገሩ ነብሰው እንደዚህ በጥፊ ስታቀምስ የሴት ጀግና ብዬሻለሁኝ። ነብር ነብር እኮ ነች ነብር በእውነት ነብር ናት። እንዴት እንዳስደሰተች በቃ ከጋቢና ከወጠት ብላ ነው፣ እስኪ ምንድን ያልሺው ብላ ፈቲም አንዴ በጥፊ ያጮለቻት ወይ አቃጠለቻት እንጂ። እስኪ ማነ ደስ ያለው? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ ማለት ነው።